ሰላም ሰላም፣ ውድ ይቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ ዛሬ ይዤላችሁ የመጣሁትኝ ፊደሎችን ነው። ፊደሎችን አንድ በአንድ የምናጠና የምንረዳ ይሆናል ማለት ነው። ሰባት ብቻ ሳይሆን ስምንቶችን ሙሉዎችን ፊደሎች ነው ይዤላችሁ የመጣሁትኝ ከእናንተ የሚጠበቀው በሳብስክራይብ ላይክ ሸር ማድረጋችሁን አትርሱ። እንዲሁም በግል በግሩፕ መማር እንፈልጋለን ለምትሉ ልጆች ከታች በማስቀመጥላችሁ ስልክ ቁጥሮች መማር ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ። ከዚህ ላይ እንደምታዩት ከዚህ ላይ እንደምታዩት እነዚህ በሙሉ የመቤተሰቦች ናቸው የመቤተሰቦች ናቸው። እያንዳንዱን ፊደል ሁለት ሁለት አድርጌ ጽፌዋለሁ። ጠቅላላ ብዛታቸው ደግሞ ስምንት ናቸው ማለት ነው እነሱን

ማ ሁለት ሁለት አድርጌ ይዤላችሁ የመጣሁትኝ እንዲገባችሁ ብዬ ነው እንድትረዱት ስላሰብኩ ስለፈለኩ ነው ማለት ነው። ሜ ሜ ሜ ሜ ም ም ም ም ሞ ሞ ሞ ሞ ይሄ ስምንተኛ ፊደል ወይም ዲቃላ ፊደል ተብሎ የሚጠራ ነው። ድምፁን አዳምጡኝ። ሟ ሟ ሟ ሟ ይህኛውም ሟ ሟ በጣም ጎበዞች። ስለዚህ እነዚህን ጨረስነነ ማለት ነው። አሁን ደግሞ የምንሄደው ወደዚህኛው ወደ ሰቤቶች ነው የምንሄደው ማለት ነው ወደ እነዚህ ሰቤቶች ስምንቶችም አሉ። እነዚህ የሰቤቶች ስምንቱንም ነው የምናጠነው ማለት ነው። በእያንዳንዱ ፊደል ሁለት ሁለት አድርገን ይጀላቸው ነው የመጣት ማለት ነው። እንከታ ሰ ሰ ሰ ሰ ሱ ሱ ሱ ሱ ሲ ሲ ሲ ሲ

ሷዋ ሷዋ ሷ ሷዋ በጣም ጎበዞች በጣም ጎበዞች። አሁን ደግሞ ወደ ረ ቤተሰቦች ነው የምንሄደው ማለት ነው። ወደዚህኛው ወደ ረ ቤተሰቦች ነው የምንሄደው፣ ተከታተሉኝ። ወደ ረ ቤተሰቦች ማለት ነው ማናልኳችሁ። ረ ረ

ሮ ሮ ሮ ሮ ሩዋ። በጣም ጎበዞች። አሁን ደግሞ ወደዚህኛው ፊደል ስንመጣ እነዚህ የማን ፊደሎች ናቸው? ሁለተኛው የሰ ፊደሎች ናቸው። እነዚህ ሁለተኛው የሰ ፊደሎች ናቸው። አንድ ባንድ እናንበባቸው እነሱንም

አሁን ወደ የትኛው እንሄዳለን? ወደ ሸ ቤት፣ ወደዚህኛው ማለት ነው። የሸ ቤተሰቦች እነዚህ ሳ፣ የሸ ቤተሰቦች ወደ እነዚህ የምነድ ይሆናል ማለት ነው። ተከታተሉኝ። ሸ ሸ ሸ ሸ ሸ ሹ ሹ ሹ ሹ ሺ ሺ

ይችኛው ደግሞ ስምንተኛ ፊደል የሸ ቤት ሸዋ ሸዋ ሸዋ ሸዋ። በጣም ጎበዞች። አሁን ደግሞ ወደዚህ ወደ ቀቤተሰብ እንሄዳለን ማለት ነው። ወደ ቀቤተሰቦች እንሄዳለን። ወደ ቀቤተሰቦች ቀ ቀ ቀ ቀ ቁ

ቆ ቆ ቆ ቆ ቆ ቆ። አሁን ደግሞ ከቀቤት ስምንተኛ ፊደል ወይም ዲቃላ ፊደላት ተብለው የሚጠሩት ቋ ቋ ቋ ቋ ቋ። እንደዚህ እየደጋገማችሁ እራሳችሁን ማሳደግ ነው ማለት ነው። ወደ ቀጣይ እንሂድ እስኪ። ወደዚህኛው ስንመጣ ደግሞ ከዚህ ላይ እንደምታዩት እነዚህ የበ ቤተሰቦች ናቸው። ማናልኳቸው የበ በ በ። እናንበባቸው እስኪ። በ በ በ በ በ ቡ ቡ ቡ ቡ ቢ ቢ ቢ ቢ

ከበቤት ቧ ቧ ቧ ቧ ቧ። በጣም ጎበዞች፣ በጣም ጎበዞች። አሁን ደግሞ ወደየት እንሄዳለን? ወደዚህኛው ፊደል እንሄዳለን ማለት ነው። ወደ ተ። ቤተሰቦች፣ ቤተሰቦች፣ ማን አልኳችሁ? ተ ተ። በሉስቲ ተ ተ ተ ተ ተ ተ

ት ት ት ቶ ቶ ቶ ቶ። ይችኛው ደግሞ ስምንተኛ ፊደል ቷ ቷ ቷ ቷ ቷ። አሁን ደግሞ ወደዚህ ወደ ቸ ፊደላት የምንሄድ ይሆናል ማለት ነው። ወደ ማናልኳችሁ ወደ ቸ ፊደላት የምንሄድ ይሆናል። በስነ ስርዓት ተከታተሉኝና ተከታተሉኝ። እዚያ ራሳችሁ ማሳደግ ማዳበር ትችላላችሁ ማለት ነው። ማናልኳችሁ፣ ቸ እስቲ ደጋግሙት።

ቾ ይሄኛው ደግሞ ስምንተኛው ፊደል ስምንተኛው ፊደል። እሺ ቤተሰቦች፣ የዛሬው ቪዲዮ ይህን ይመስል ነበረ። ከዚህ ከትኛው ጀምር ዛሬ ያነበብነ ነው። ከእነዚህ መ የመቤተሰቦችን የሰቤተሰቦችን የረቤተሰቦችን አጥንተናል። በዚህ በኩል ደግሞ የሰቤተሰቦችን የሸ ቤተሰቦችን የቀ ቤተሰቦችን እዚህ ላይ ደግሞ የበቤተሰቦችን የተ፣ የቸ፣ እነዚህን ሁሉ ደጋግመን አጥንተናል። ከእናንተ የሚጠበቀው ሁሌም ቪዲዮ ስንሰራ እንዲደርሳችሁ ሳብስክራይብ፣ ሸር ማረጋት ትርሱ፣ እንዲሁም በግል በግሩፕ መማር እንፈልጋለን ምትሉ ልጆች ከዚህ ላይ በማስቀምጠላቸው ስር ቁጥሮች በማንኛውም ሰዓት፣ በኢሞ፣ በቴሌግራም፣ በዋትሳፕ ሀይበሉን ወይም ደውሉልን ታገኙናላችሁ። በሌላ ቪዲዮ ስትንገናኝ መልካም ቆይታ፣ መልካም ጊዜ።